የሐዋርያት ሥራ ምዕራፍ ሦስት ከቁጥር 11 ጀምሮ እስከ መጨረሻው ሐዋርያው ጴጥሮስ ለተሰበሰበው ሕዝብ የተናገረው ምስክርነት ነው። ስለ ጌታችን ስለ ኢየሱስ ክርስቶስ የስሙ ኃይል በቅድሚያ ምስክርነት ይሰጣል። ከዛ በኋላ ደግሞ ለሕዝቡ የንስሐ ጥሪ ያስተላልፋል። በሁለት የተከፈለ መልእክት ይናገራል ጴጥሮስ። ወደኛ የሚመጣውን ማንኛውንም ሰው ወደ ክርስቶስ መምራት በቅድሚያ እናያለን። ጌታን ኢየሱስ ክርስቶስን በአገልግሎታችን ላይ በክብር ማሳየት ከሐዋርያው ጴጥሮስ የመጀመሪያ ንግግር የምናየው ይሄንን ነው። የኢየሱስን ስም የኢየሱስን ማንነት ከፍ ከፍ አድርጎ ማሳየት ይሄ በአጠቃላይ የአገልግሎት መርህ ነው። እንደምናውቀው በሁለተኛ ቆሮንቶስ ምዕራፍ አራት ላይ ሐዋርያው ጳውሎስ የተናገረውን እናስታውሳለን። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን ነው የሚለው። በክርስቶስ ፊት የእግዚአብሔር የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ይብራ፣ ብርሃን ይብራ ያለ እግዚአብሔር ነውና፣ በዚህ ምክንያት ራሳችንን ሳይሆን ክርስቶስ ኢየሱስን እንሰብካለን፣ እሱን ጌታ ብለን እንሰብካለን። ራሳችንን ባሪያዎች እናደርጋለን። እና እዚህ ስፍራ ላይ የክብር ወንጌል ነው የተጠቀሰው። ከኋላም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው ነው። የዚህ ዓለም አምላክ የማያምኑትን ሐሳብ ያሳወረው እንደገና ቀጥሎ አሁንም ባነበብኩት ውስጥ የተጠቀሰው በክርስቶስ ፊት የእግዚአብሔር የክብሩ እውቀት ብርሃን ተብሏል። ስለዚህ የከበረውን ክርስቶስን የሚያስተዋውቅ ወንጌል የክብር ወንጌል ነው፣ የክብሩ እውቀት ብርሃን ነው። የከበረውን ክርስቶስን ከፍ አድርጎ ማሳየት ራስን ማሳነስ ይሄ በሐዋርያዊ አገልግሎት ውስጥ ገና ከጅምሩ የሚታይ ነው። ታያላችሁ፣ አሁን እዚህ ስፍራ ላይ ያ የተፈወሰው ሰው ከጴጥሮስና ከዮሐንስ ጋር አብሮ ነው ያለው። እርሱም ጴጥሮስንና ዮሐንስን ይዞ ሳለ ይልና ሕዝቡ ሁሉ የተደነቁ የሰለሞን ደጅ በሚባለው መመላለሻ በሚባለው አብረው ወደ እነርሱ ሮጡ ነው የሚለው። እንግዲህ ከኋላ እንዳየነው ለአርባ ዓመት ሽባ የሆነ ከእናቱ ማዕፀን ጀምሮ ሽባ የሆነ ይህ ሰው ሲፈወስ ሰዎች በጣም ግልጽ ስለሆነላቸው ስለሚያውቁት ማለት ነው መልካም በሚሏት በመቅደስ ደጅ ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ አወቁት ይልና በእርሱም ከሆነ የተነሳ መደነቅና መገረም ሞላባቸው ይላል። እና ለጸሎት የመጡት ሰዎች ያን ሰው አውቀውታል። ስለዚህ አሁን ዘሎ ሲቆም ቁርጭምጭሚቱ ሲጸና አይተው መገረም መደነቅ ሞልቶባቸዋል። ስለዚህ ይህ እንዴት ሊሆን ቻለ የሚለውን ነገር ሲመለከቱ ሰውየውን እየፈለጉ እና የሆነውን ነገር እያጣሩ ወዲያ ወዲህ ሲሉ የት ነው ያገኟቸው? ይህ ሰው ከጴጥሮስና ከዮሐንስ ጋር ሆኖ የሰሎሞን ደጅ መመላለሻ በሚባለው ስፍራ ላይ አብሮ ቆሞ አዩት። ከዚያ ምንድን ነው ያደረጉት ወደ እነርሱ አብረው ሮጡ ነው የሚለው ህዝብ ነው የሮጠው አስቡት በኋላ ከተገኘው ውጤት ስና የህዝቡን ብዛት መገመት እንችላለን አምስት ሺህ ሰው ነው ያመነው መጨረሻ ላይ ስለዚህ ምን አይነት ህዝብ እንዴት ያለ ህዝብ እንዳለ መገመት ይቻላል የህዝቡን ብዛት ወይስ ወሬው በፍጥነት ከተማውን አዳርሶት ለጸሎት ያልመጣው ሁሉ እስቴን ጉድንይ ይህንን ድንቅ ይህንን ታምር ቤተ መቅደስ የሆነ ነገር ተፈጥሯል አሉ። 2 ያ የአርባ ዓመቱ ሽባ ተፈወሳሉ የሚለው ወሬ ተናፍሶ እየተጠራሩ መጥተው ይሆን እንዴት እንደሆነ ባይገለጽም ብቻ እዚህ ላይ የህዝብ አእላፍ ሮጡ ነው የሚለው ግን የሮጡት ወዴት ነው? ነው ጥያቄው። እየተደነቁ ነው። ያ መገረምና መደነቅ በውስጣቸው አለ። እየተገረሙ እየተደነቁ የሮጡት ወደ ጴጥሮስና ወደ ዮሐንስ ነው። ወደዛ ሮጡና ሌላ ያደረጉት ነገር ደግሞ ምንድነው? ሮጠው መጥተው ምን አደረጉ? ትኩር ብለው ያሏቸዋል። ጴጥሮስና ዮሐንስን ትኩር ብለው አይናቸውን እነሱ ላይ ነው ያደረጉት። እዚያ ጋ ያን መገረም እና መደነቅ የፈጠረባቸው ሰው ተፈውሶ፣ የጸና የዳነ ሰው እያዩ ነው አሁን። ይህን ሰው ያዳነው ማነው ነው ጥያቄው። ግን አሁን ለጊዜው አይናቸው መልስ የሰጣቸው እነዚህ ሁለት ደቀ መዛሙርት ላይ ነው፣ ጴጥሮስና ዮሐንስን ትኩር ብለው ያያሉ። ስለዚህ አሁን ሐዋርያው ጴጥሮስ በመንፈስ ቅዱስ ማስተዋል እዚህ ላይ ገና ከጅምሩ ጠላት እየፈለገ ያለውን ቀዳዳ መድፈን ነበረበት ለነሱ ለጴጥሮስና ለዮሐንስ፣ ሌላ ክብር ይህንን ሰው በመፈወስ ደረጃ ልዩ አስተዋጽኦ ያላቸው አድርገው እንዳያስቡ፣ የክርስቶስ ኢየሱስ ስም የሚገባውን ክብር ለእነሱ እንዳይሰጧቸው፣ አይን ሁሉ ማረፍ ያለበት በጌታ በኢየሱስ ክርስቶስ ላይ ሆኖ ሳለ በእነሱ ላይ እንዳያርፍ ትኩረትን በሙሉ የህዝብን ትኩረት ከራሳቸው ላይ አንስተው ወደ ከበረው ኢየሱስ ወደ ሰማይ በሰማይ ወዳለው ኢየሱስ ማድረግ እንደሚያስፈልግ በመንፈስ ቅዱስ አስተዋሉ። ስለዚህ ለዚህ ሩጫቸው ለሕዝቡ ሩጫ ለህዝቡ የአይን ትኩረት የተሰጠ መልስ በቅድሚያ ይቀርብልናል። ምንድን ነው ያላቸው? የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ምክንያቱም የሚደነቁበት መንገድ አቤት ምን አይነት ሰዎች ናቸው የሚል ነው። በነ ጴጥሮስ ዙሪያ ነው አይምሯቸው የተያዘው በዚህ ስለምን ትደነቃላችሁ? በእርግጥ እውነት ነው፣ ሰው ቢያደርግ ምናልባት አንድ የማይችል ሰው አንድ ነገር ሲችል ሊያስገርም ይችላል ለእግዚአብሔር ግን እንዲህ አይነቱ ነገር ቀላል ነው በእርግጥ እግዚአብሔር ስላደረገ ክብር ምስጋና ቢገባውም። እና በዚህ ስለምን ትደነቃላችሁ አለና ሁለት ነገሮች ገምታችሁ ከሆነ ሁለቱም ልክ አይደለም ነው ምንድን ናቸው እነሱ ወይስ በገዛ ኃይላችን ሀይልን በተመለከተ ይ ሉቃስ ወንጌል ላይ የተገለጸው አይነት ነው። ይፈውስ ዘንድ ኃይል ሆነለት እንደሚለው የፈውስ ኃይል ነው። ይህን ቁርጭምጭሚት የሚያጸና ኃይል፣ አንካሳውን የሚያዘልል ኃይል ነው። ስለዚህ ይህን ሰው እንደዚህ አድርጎ ያቆመው የገዛ ኃይላችን አይደለም። በገዛ ኃይላችን አይደለም? ወይስ በገዛ ኃይላችን? ኦኬ፣ ይሄ ካልሆነ ሰው ናቸው፣ ልክ ነው። መለኮታዊ ኃይል የላቸውም። የፈውስ ኃይል የላቸውም። ግን አንድ ነገር አስተዋጽኦ ሊያደርግ ይችላል። ምን? እግዚአብሔርን በመፍራታችን የሚል ደግሞ ይጨምራል። ምናልባት ሕዝቡ እግዚአብሔርን የሚፈሩ ስለሆኑ፣ በጣም ወደ እግዚአብሔር የቀረቡ መንፈሳውያን ስለሆኑ ይህን ሰው ፈውሰውታል ብለው አስበው ሊሆን ይችላል። በሁለቱም አይደለም እያላቸው ነው። ወይስ በገዛ ኃይላችን፣ ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? ይሄ እንዲህ አይነቱን በሰው ላይ ማዕከል ያደረገ ትኩረት እግዚአብሔር ዘወር ማድረግ ይፈልጋል። ዛሬም ቢሆን እግዚአብሔር በአንዳንድ ወገኖች በአንዳንድ አገልጋዮች ላይ ልዩ በሆነ ጸጋ ስራውን ይሰራል። ዛሬም ቢሆን ተአምራዊ ስራዎች ብቻ ካልሆኑ እግዚአብሔር ስራ አልሰራም ብለን ማሰብ የለብንም። ብዙ ሰው በወንጌል ኃይል በጌታ በኢየሱስ ክርስቶስ ስም ይድናል። አንዳንዶች ጸጋው ይኖራቸዋል፣ ብዙዎችን የመማረክ ወደ ጌታ የማምጣት ከተቀመጡበት የማንሳት። ብዙ ሰው ይድንላቸዋል፣ ወንጌል ሲናገሩ ወደ እግዚአብሔር መንግሥት ይፈልስላቸዋል። ብዙ ልዩ ጸጋ ያላቸውን ሰዎች እግዚአብሔር ሊያስነሳ ይችላል። እና እግዚአብሔር ስለተጠቀመበት አንድ ሰው የዓይን ሁሉ ትኩረት እዚያ ላይ መሆን አለበት። አያችሁ፣ እውነተኛ አገልጋዮች ምናልባት በእግዚአብሔር ጸጋ በእግዚአብሔር ቃል እና እውነት አይምሯቸው ያልተጎበኙ ህዝቦች በነሱ ላይ ትኩረታቸውን ሲያደርጉ ይሄን ነገር መቀበል የለባቸውም። ጌታችን ኢየሱስ ክርስቶስ እራሱን እንየው። በጣም የሚገርም ነው። ምናልባት ብናነበው ደስ ይለኛል። ማርቆስ ምዕራፍ አንድ ላይ ቁጥር 35፣ ማለዳ ተነስቶ ገና ሌሊት ሳለ ወደ ምድረ በዳ ሄዶ በዚያ ጸለየ። ስምዖንና ከእርሱ ጋር የነበሩትም ገስግሰው ተከተሉት። ባገኙትም ጊዜ ይልና አያችሁ፣ ስምዖንና ከእርሱ ጋር የነበሩት ኢየሱስን ተከትለውት መጡ። ለምንድን ነው የመጡት? ባገኙት ጊዜ ሁሉ ይፈልጉሃል አሉ። ተፈላጊ ሆነ ማለት ነው ጌታ ኢየሱስ። እርሱም በዚያ ደግሞ ልሰብክ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ፣ ስለዚህ ወጥቻለሁና አላቸው ይላል። በምኩራባቸውም እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ ሄደ ይላል። ሰው ሲፈልገው እሱ ዞሪል ነበር ለሥራ አንዳንድ ጊዜ ክርስቶስ እንደሆነ ለማንም እንዳይነግር ሁሉ ይናገር ነበር። ከሰው ክብርን አይቀበልም ነበር። በዮሐንስ ወንጌል ምዕራፍ አምስት ላይ ይሄንን እናነባለን። ቁጥር 41 ላይ ከሰው ክብርን አልቀበልም ይላል። ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋለ ይላል። እሱ ከሰው ክብርን አይቀበልም። ቁጥር 44 ላይ እነሱን በተመለከተ ምን ይላቸዋል? እናንተ እርስ በእርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ ይላቸዋል፣ እንዴት ልታምኑ ትችላላችሁ? ይላል። አያችሁ፣ እውነተኛ የአገልጋይነት ባህሪ ይሄ ነው። ጌታ ኢየሱስ ክርስቶስ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረም። ይልቁን ምን አደረገ? ራሱን አዋረደ። ራሱን ባዶ አደረገ። ለሞት ያውም የመስቀል ሞት እንኳን የታዘዘ ሆነ፣ ወረደ ወደታች። በውጤቱ ግን ምን ሆነ? እግዚአብሔር አከበረው። እግዚአብሔር ያለ ልክ ከፍ ከፍ አደረገው። እግዚአብሔር ይመስገን። አሁን በዚህ ሰው መፎስ በዚህ አርባ ዓመት ሽባ መፎስ የከበረው ማን ነው? እንዲታይ የሚፈለገው ማን ነው? ያኔ የተዋረደው ራሱንም ያዋረደው አይሁድም ያዋረዱት እርሱ ነው ሊከብር የሚገባው። ስለዚህ እስቲ እግዚአብሔር የሠራው ሥራ ምንድን ነው? እግዚአብሔር ያከበረው ማንን ነው? እኛን ወይስ ብላቴናውን ነው ጥያቄው። ስለዚህ ይቀጥልና በዚህ ስለምን ትደነቃላችሁ? በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታውናላችሁ? ካለ በኋላ የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትን ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ኢየሱስን ወይም ብላቴናውን ኢየሱስን አከበረው፣ ይላል። እግዚአብሔር ይመስገን። ያከበረው እኔና ዮሐንስን አይደለም ነው ጥያቄው። ያከበረው ጴጥሮስና ዮሐንስን አይደለም። እግዚአብሔር ማ የቱ እግዚአብሔር። በደንብ እንዳያስቡበት ነው፣ ከኋላ ነው የጀመረው። ለዚህ ለገሊላዊው ለኢየሱስ ለዚህ ለገሊላዊው ለናዝራዊው ኢየሱስ ያንን ያህል ቦታ ይሰጠው ይሆን? የአብርሃም አምላክ፣ አብርሃም ሲነሳ ምን እንደሚያስቡ አስቡ። የአባቶቻችን አምላክ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ፣ ወደ ጥንት ነገራቸው ነው የመለሳቸው። ከመነሻው ጀምሮ ትልቅ ቦታ ወደሚሰጣቸው ወደ እስራኤል አባቶች ሄደና፣ ያንን የክብር አምላክ ለአብርሃም የተገለጠውን አምላክ ጠቀሰ። እርሱ ሁላችን የምናመልከው የአብርሃም አምላክ እኛን ሳይሆን ብላቴናውን ኢየሱስን አከበረው። እግዚአብሔር ይመስገን። ብላቴና የሚለው ቃል ጌታ ኢየሱስ ክርስቶስ በውርደት መገለጡን የሚያመለክት ነው። በሌሎች ትርጉሞች ባሪያ ተብሎ የተጠቀሰው ነው። በትንቢተ ኢሳይያስ በምዕራፍ 42 ላይ ብላቴናዬ ተብሎ የተጠቀሰው ባሪያዬ ተብሎ የተጠቀሰው ኢሳይያስ 52 ላይ ኢሳይያስ 53 ላይ ባሪያዬ በእውቀቱ ብዙዎችን ያጸድቃል። እንዲህ ባሪያዬ እያለ የሚጠራው በእስራኤል ማንነትም የተገለጠ ነው። እንግዲህ ባሪያዬ፣ ብላቴናዬ በሚልበት ጊዜ ደግፌ ያያዝኩት እያለ የሚመሰክርለት ነፍሴ ደስ የተሰኘችበት የሚለው የእርሱ አገልጋይ ታዛዥ መልእክተኛ ነው። በዚህም የባሪያን መልክ የያዘው በማርቆስ ወንጌል የተገለጠው ጌታ ኢየሱስ ነው። እዚህ ስፍራ ላይ ብላቴና የተባለው ግን የማርቆስ ወንጌል በሚጨርስበት ጊዜ በእግዚአብሔር ቀኝ ተቀመጠ ብሎ ነው የሚጨርሰው። አያችሁት፣ ጌታ ኢየሱስ ራሱን ያለ ልክ ቢያዋርድም እግዚአብሔር ግን ያለ ልክ ከፍ አድርጎታል። እነዚህ ሰዎች ሊፈታው ቆርጦ ሳለ በጴንጤናዊው በጲላጦስ ፊት ክደውታል፣ አዋርደውታል ማለት ነው። ከዛ በፊት በሊቀ ካህናቱ ዘንድ እንዴት አድርገው እንደተሳለቁበት እንደናቁት እናስታውሳለን። ፊቱን ሸፍነው በጥፊ እየመቱ እስኪ ትንቢት ተናገርልን በጥፊ መታ ማን ነው ብለውታል። በመንፈሳዊ መድረክ በሚባል በሊቀ ካህናት ግቢ ውስጥ እንደዚህ ያዋረዱት ነው እርሱ ከዛ በጲላጦስ ፊት ደግሞ ነገሮች ሁሉ ግልጽ ሆነው በዚህ ሰው አንድ በደል እንኳን አላገኘሁበትም ተብሎ ተመስክሮ እያለ ካዱት ነው የሚለው መካድ ማለት ይሄ ነው እንግዲህ መካድ ማለት ይሄ ፍጥጥ ያለ ነገር እንግዲህ ምንም በደል የለበትም ሲባል አለበት በቃ ይሄ ነው ክደት ማለት ግልጽ የሆነ ክህደት። ለሞት የሚያበቃው ምንም ነገር የለም እየተባለ በይፋ ነፃ የተለቀቀውን እርሱን በይፋ ካዱት። እንደዚህ የዚህ ዓለም ሕግ እንኳን ምንም ማድረግ እስከማይችል ድረስ የተካደውን የተጣለውን የተዋረደውን ያንን ብላቴና ማን ይድረስለት? ማን ስለ መብት ይሟገት? ማን ስለ እርሱ ይቁም? ስለ እርሱ ማን ይናገር? ማን ነው ድምፁን የሚያሰማለት? ያለ ልክ የተዋረደውን ያለ ልክ የተካደውን በወቅቱ የነበረው ዓለም አቀፍ መንግሥት ተሸንፎ ህጉ አልሠራ ብሎ በግፍ የተገፋውን በከንቱ የተጠላውን ማን ይቁምለት? የአብርሃም አምላክ የይስሐቅ አምላክ የያይቆብ አምላክ የአባቶቻችን አምላክ ብላቴናውን ኢየሱስን አከበረው። ክብር ለእግዚአብሔር ይሁን። በፊታቸው አከበረው ነው። ሁሉ ቢንቀው፣ ሮም ቢንቀው፣ እስራኤል ብትንቀው እናንተ ብትንቁት እግዚአብሔር ብላቴናውን አከበረው። እኛን ለምን ትኩር ብላችሁ ታውናላችሁ? እሱን እዩት ነው። አይናችሁ ለምን ወደ ሰው ይሆናል? ወደ እርሱ ይሁን። እኛ ከሰው ክብርን አንቀበልም እንደማለት ነው። እኛ እርሱ በእርሱ ዘንድ ባሪያዎች ነን። እርሱ ጌታ ነው። ራሳችንን ባሪያዎች እናደርጋለን። አይናችሁ ወደ ጌታ ይሁን ነው እያሏቸ ክብር ለእግዚአብሔር ይሁን። እዚህ ላይ ሐዋርያው ጴጥሮስ ምን ያህል ንጹሕ ሕሊና እንደነበረው ምን ያህል የተፈወሰ ልብና አእምሮ እንደነበረው፣ እነዚህንም ሰዎች ለመናገር የሚያስችል ቁመና ላይ እንደደረሰ ነው የምናየው። በጣም መልካም ምሳሌ መሆን የሚችል ነው። በአንድ ወቅት ከጥቂት ሳምንታት በፊት የራሱ ነገር ትዝ ብለው ጴጥሮስ ማን ነበር? በጴንጤናዊው በጲላጦስ ፊት አይደለም እሱ የካደው፣ በአንዲት ገረድ ፊት ነበረ ኢየሱስ ኢየሱስን የካደው። ግን ሐዋርያው ጴጥሮስ መካድን ብቻ አይደለም የሚያውቀው መመለስንም ያውቃል፣ ንስሐንም ያውቃል። ስለዚህ ምርር ብሎ አልቅሶ አይኖቹን ከበደለው ከእርሱ ከጌታ ከኢየሱስ ክርስቶስ አይኖች ጋር አገጣጥመዋል። ትኩረቱ ወደ ኢየሱስ ሆነዋል። ጌታ ኢየሱስ ተቀብሎታል። በኋላም አድሶታል። ከነዚህ ይልቅ ትወደኛለን በሚለው የጌታ ኢየሱስ ክርስቶስ ጥያቄ እንደወዳ አንተ ታውቃለህ ብለዋል። ስለዚህ ሙሉ ሪስቶሬሽን ሙሉ መመለስ ነበረ። እንደውም በጎቼን ጠብቅ የሚል አደራ ሁሉ ተቀብለዋል ሐዋርያው ጴጥሮስ። ስለዚህ አሁን እነዚህ የካዱትን ሰዎች በጴንጤናዊ በጲላጦስ ፊት የካዱትን ሰዎች ወደ ንስሐ ለመመለስ የሚያስችል ቁመና ላይ ይገኛል እግዚአብሔር በዛው በወደቀበት መስመር ሰዎችን ወደ ጌታ በማምጣት በጣም የሚገርም ነው፣ ይበቀላል። ልክ እኛ አንዳንዴ አለመታዘዝን እንደምንበቀለው ለጌታ በመታዘዝ አለመታዘዝን እንደምንበቀለው፣ የካዱትን ሰዎች ወደ ንስሓ በማምጣት የራሱን ክህደት ይበቀላል። ይህም ብቻ አይደለም። እንግዲህ በመካዱ ንስሐ ገብቷል። በቂው ሊሆን ይችላል፣ ግን እንደገና ፈርዘር የበለጠ ለእግዚአብሔር ክብርን ያመጣ ዘንድ በዚህ አገልግሎቱ ሰዎችን ለንስሐ ይጠራል እና በቅድሚያ ወደ ንስሐ የንስሐ መልእክትን ለማስተላለፍ እንዲያስችለው በደላቸውን መንገር አለበት። ስለዚህ አንደኛ፣ ክዳችሁታል፤ ብሏቸዋል። ሁለተኛ ደግሞ ጻድቁን ቅዱሱንና ጻድቁን ክዳችሁ ነፍሰ ገዳዩን ሰው ይሰጣችሁ ዘንድ ለመናችሁት ነው። እንግዲህ በርባን የምናውቀው ነው። በከተማ ሁከት የሚያስነሳ ነፍስ የገደለ ሰው ነው። ታስሯል። ነገር ግን ይህን አስወግድ ብለው ኢየሱስን አስወግደው ብለው በርባንን እንፈልጋለን በርባንን ፍታልን ብለው መርጠው እንደነበረ እናውቃለን። በርባን ነፍሰ ገዳይ ነው። ኢየሱስስ ቀጥሎ ምን ይላል? የሕይወትንም ራስ ገደላችሁት ይላል። አያችሁት? ያኛው ሕይወትን የሚያስወግድ ነው። ጌታ ኢየሱስ ግን የሕይወት ራስ ነው። በሥጋ ወራት ቢሆን ለእነ አላዛር ለሙታን ሕይወትን የሰጠ ነው። ዛሬ ላይ ደግሞ እርሱ ራሱ ከሞት ተነስቶ በክብር ያለ ሲሆን በእግዚአብሔር ቀኝ ያለው ወደ እርሱ ለሚመጡት ሁሉ የዘላለም ሕይወት ለመስጠት ነው። ይህ የሕይወት ራስ ነው። ሕይወት ከእሱ ዘንድ ናት፣ ከእሱ ትመነጫለች። ሕይወት ከእሱ ትሰጣለች። ሕይወትም ተገለጠ በተባለበት ንባብ ውስጥ በክርስቶስ ውስጥ ሕይወት የእግዚአብሔር ሕይወት እንዳለ እናውቃለን። ስለዚህ ጌታ ኢየሱስ የሕይወት ራስ ነው። የሕይወትን ራስ ገደሉ፣ ነፍሰ ገዳዩን መረጡ። ይሄ ነው በደላችሁ ይላቸዋል። ነገር ግን ልብ በሉ ጥፋተኞች መሆናችሁን የምታውቁት እግዚአብሔር በእናንተ በተቃራኒ ነው የቆመው እግዚአብሔርን ነው እየበደላችሁት ያላችሁት። እንዴት ነው በተቃራኒ የቆሙ? አንደኛ የካዳችሁትን ያዋረዳችሁትን አከበረው፣ አሁን ደግሞ ገደላችሁት ብሏቸዋል። የገደላችሁትን ደግሞ ምን አደረገው? እርሱን ግን እግዚአብሔር ከሙታን አስነሳው። ሚገርም ነው። ሲክዱት፣ ሲያዋርዱት፣ እግዚአብሔር ያከብረዋል። ሲገሉት እግዚአብሔር ከሙታን ያስነሳዋል። ስለዚህ እግዚአብሔር በነዚህ በእስራኤል ላይ በተቃራኒ እየሰራ ነው። የአብርሃም የይስሐቅ፣ የያዕቆብ አምላክ አምላካችን የሚሉት እነሱ በሚያደርጉት ባደረጉት ነገር በተቃራኒ ነው የሰራው። ስለዚህ ተለያይታችኋል። እሱ የሚፈልገውን አይደለም ያደረጋችሁት። እግዚአብሔር በእናንተ ላይ በተቃራኒ ሰርቷል። ያዋረዳችሁትን አክብረዋል። የገደላችሁትን አስነስቷል። ለዚህ ደግሞ እኛ ምስክሮች ነን። አይተናል፣ ትንሣኤውን አይተናል። የአይን ምስክሮች ነን። አንደኛ እኛ አይተናል። ተጨማሪው ማስረጃ ደግሞ ይሄው አሁን እያያችሁ ነው፣ እዚሁ አጠገባችን በስሙ በማመን ይህን የምታዩትንና የምታጸኑትን ይህን የምታዩትንና የምታውቁትን የእርሱ ስም አጸናውም። ው ከሙታን አስነስቶት አሁን እዚህ በምድር ላይ በአካል የለም። እግዚአብሔር ወስዶ በቀኙ አስቀምጦታል። አከበረው ተብሏል። በክብር አለ፣ ግን እዚህ ምድር ላይ ስሙ አለ ይሄው ስሙን እንጠራለን። በኢየሱስ ክርስቶስ ስም ተነሳና ተመላለስ ብለን ጠርተናል። ስሙ አለ። ያ እናንተ ያዋረዳችሁት እግዚአብሔር ያከበረው፣ እናንተ የገደላችሁት እግዚአብሔር ግን ከሙታን ያስነሳው የእርሱ ስም በአካል እንኳን ሳይኖር ስሙ ይሄንን አሁን አጠገባችን የቆመውን የምታውቁትን